ነገር ግን ጠንክሮ ስለመስራት ጠንክሮ ሰርቶ ስለ ስፔሻሊስት ሴቶቻቸው በስራ ላይ ጠንክሮ ሲሰሩ የሚያመጡ የሚያመጡት ኢምፓክት ለማሳየት የተሞከረ ነው። እንደገና ማህበራዊ ጉዳዮችን በራሴ መልከታ እዛ ላይ ለማካተት ሞክረናል። ሌላው ያው በብዛት ምንድን ነው በፍቅር ውስጥ

ኮንሰርት አስባል ወቶ ኮንሰርት ግድ ነው። ኮንሰርት መስራት የተደማቂነት ሁኔታ ወስናል። ተደማቂ ሰው እንደ ፕሮሞሽን ስለሆነ ጋር አዲስ

እነዚህን ናዞሞት ወደ ገበያ ለማድረስ ያለው ብቸኛው አማራጭ እያንዳንዱ አርቲስት በራሱ ዩቲዩብ ቻናል ወለቀቀበት ምክንያት አንዱ ይሄ ነው። ሁለት ውጭ ላይ ተለመደ የራሱ ምት መገንባት ይሻላል፣ እና ባለቤትነቱ ሁሉም ነገሩ የራሱ ስለሆነ የራሱ ዩቲዩብ ቻናል ይቻላል። አማራጭ የሌለው ውሳኔ ነው። ለዛ ነው ሌላ ጥያቄ ካላቸው